ሰላሙአሌይኩም ወረህመቱላህ በረካቱ ወድና። የተከበራችሁ የዚአነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱ ሊላ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጠይነት አፍ ያ ሁሉ ሰላም ከኔ ጋር ሁሉ ሰላም። ኢትዮ ቻናሌን ላይክና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱ ምስጋና ከልብ ነው። ጀዛኩሙላሁ ኸይራ ዛሬ የማሳያችሁ 63ሺ500 ብር የፈጀ መካነ ሰላም የሚሄድ ለፕሮግራም ነው። ቶሎ ይድረስልኝ ብላኛለች ና ያው እንግዲህ ይሄ 63 ሺ 500 ብር ይዟል ስትባል ትንሽ ሊያስደነግጣችሁ ይችላል እና ምን አለ መሰላችሁ እዚህ ጋር እንደምታዩት ብረድስት 50 ቁጥር ብረድስት አለ። 50 ቁጥር ብረድስት 18 ሺ 500 ብር ነው የገዛሁላት። አጋጣሚ ነው እንጂ ይሄንን 19 ሺህ ሁላ ገዝቼዋለሁ። በጣም ወፍራምና አሪፍ የሆነ ደንዳና የሆነ እቃ ነው እና ይሄ 50 ቁጥር የገዛልሽ 500 ብር ጭልፋ 1200 ብር መያዣ 200 ብር ነው ማለት ነው። ከዛ መቀጠል ምን አለ ሱፍራ አለ እዚያ ጋ እንደምታዩት 500 ብር ስኒ 3400 ብር ደርዘንና 3700 ብር ደግሞ ድም ላይ ተረከቦታ አላት ማለት ነው። የቡና ሱፍራው 500 ብር ነው፣ ደርዘን ስኒ ስለሆነ ግማሹን ደርድርዋለሁኝ ማለት ነው። መሻላ እንደምትወዱ ተስፋ አደርጋለሁ። ከዛም 20 ኪሎ በርበሬ 20 ኪሎ በርበሬ ደግሞ የገዛሁላት አምስት ብር ሂሳብ ነው። አስር ሺ ስድስት ብር ይመጣል ማለት ነው። ከዛ ምን መሰላችሁ፣ ሌላ የስጋ መከትከቻ ሺ ሁለት መቶ ብር አለ ይሄ ማለት ነው፣ ትልቁ ከዛም የውጭ ጥልፋ ሁለት አራት መቶ ብር ና ሁለት ደግሞ የሩስ ጽልፋ አራት ስምንት መቶ ብር መቶ ብሮን ፊትና እናት መፍጫ እዚጋ እንደምታዩት ሴር ያለ የራሱ የሎቢ መጥመቂያ የደንች መላጫ ምናምን አለው ማለት ነው። ይሄ ማለት ነው። እና ይሄ የሎሚ መጥመቂያ ነው እና አሪፍ የሆነ እቃ ነው። 1600 ብር ይሄን ገዝቼላታለሁ ማለት ነው። ሰፌድ 300 ብር እና 200 ብር ደግሞ የእንጀራ ሰፌድ ነው ማለት ነው። ሞሰብ 2400 ብር፣ ዳንቴል 500 ብር ማለት ነው። ዳንቴሉ ይሄ ነው። መሻላ ሞሰቧም እንደምትዋት ጥር ምጥን ያለች ናት። የተንዛዛ አይደለም። ማሻላ እንደምትወድ ተስፋ አረጋለሁኝ። እዩት ይሄን ይመስላል ማለት ነው። ይሄ ዳንቴሉ ነው እንግዲህ ማሻላ፣ ይሄን የመሰለ ነው። ከዛ ምን አለች የመሰለችው ሁለት ሻል ብላኛለች። ሻል ይሄን የገዛሁት ሺ ሶስት መቶ ብር ነው። ከዛ አረንጓዴ ሻል ብላኛለች። አረንጓዴ ሻል እኔ ገዝቻ አላውቅም እውነት ሁለት ለመናገር እና በጣም ውድ ነው። እንደዚህኛው ሻል አይደለም ግን በጣም ነው የሚያምረው ከለሩ ማሻላ። የዚህ ዋጋ ሺ ሰባት መቶ ብር ነው። ይሄን የገዛሁት ማለት ነው ሺ ሶስት መቶ ብር ና ሺ ሰባት መቶ ብር ከዛ ጥምጣም፣ አረንጓዴ ጥምጣም ብላኛለች። ይሄ ጥምጣም ነው እንደምታውት፣ የዚህ ዋጋ ሰባት መቶ ብር ነው። ሁለት የእናቶች ድርኢ አለ ማለት ነው። ሁለት የእናቶች ድርኢ አለ። ድርኢ ለማታውቁ የራሱ ጎጎራና ድርኢ ራሱ ና ሻርፓ አለው በጣም ነው የሚያምረው ከምነግራችሁ በላይ ማሻአላ ተባረክረማ በጣም በጣም ነው የሚያምረው። ከለሩ እንደምታዩት ይሄን የመሰለ ነው። ስድስት ሺ አምስት መቶ ብር ሂሳብ ነው አንዱ። ይሄ በአብሽ ነገሩ ነው። ይሄ መሻላ በጣም ያምራል፣ በጣም ከምነግራችሁ በላይ። ሁለቶቹም ስለተመቹኝ ነው ከለሩን ይሄንን ያደረኩት እና ይሄን ይመስላል። ሁላችሁም እንደምትወዱት ተስፋ አድርጋለሁ። ይሄ ድሪኡ ነው አያችሁታ። ዋናው ካንድ በኩል ይሰፋል ማለት ነው። ይሄ ጎጎራ ነው እንደምታዩት አያምሩ ባላ ከለር በጣም ተመችቶኛል። ያኛውም ያምራል። ይሄ ደግሞ ይለያል ማለት ነው። ማሻላ ተባርክተማል። ይሄ ሻርፕ ነው። ይሄ ደግሞ ራሱ ድሪው ነው። ይሄ ደግሞ ጎጎራው ነው። ይሄው ነው 6ሺ 500 ብር የሚሸጠው ማለት ነው። ማሻላ ከወደዳችሁ ላይክና ሰብስክራይብ ሼር እያረጋችሁ እዘዙኝ። እኔ ማግኘት ለምትፈልጉ ደግሞ 0967 177194 የኔ ይህ ስልክ ቁጥር ነው ማለት ነው። ስኒዎቹን ከወደዳችኋቸውም እንደዛ ላይክና ሰብስክራይብ እያረጋችሁ ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ ዳንቴል አላት። ስለዚህ የሚሆን ማለት ነው። ይሄ ዳንቴል ነው። እሽቶ ማሻላ ተባረክ ማን በሉ ማለት ነው።